ሁለት መቶ ብር እንኳን እስከማጣ ድረስ ነው የተፈተንኩት የነበር እና እግዚአብሔር ግን መልካም አባት ነው። ራርቶልኝ ደግፎኝ እንደገና አቁሞ ነው አሁን እንዲያው ጸጋው ረድቶኝ ነው እያገለገልኩ ያለሁት። ልጆቹም በዚህ ስሜታዊ ሁነው ሁለቱ ልጆች መከላከያ ገብተዋል። አንደኛው ልጅ ደግሞ ወደ ፋኖ ተቀላቅሏል። በሁለት ሳይድ ሁለቱ ልጆች መከላከያ አንደኛው ደግሞ ፋኖ ነው እኔ ጾም ጸሎት በገባውበትኝ በዚያው ወቅት በቃ እነሱ ስሜታዊ ሆነው ከዚህ በኋላ ትምህርትም አንማርም፣ አባታችንም እኛን ማስተዳደር አይችልም። አቅም እንደሌለኝ ያውቃሉ። በጣም በዛ ስሜታዊ ሆነው መከላከያ ተቀላቀሉ ሁለቱ፣ አንደኛው ወደ ፋኖ ገባ። አሁን ሁለቱ ልጆች ብቻ ናቸው ከኔ ጋር ያሉት ማለት ነው። እነሱም ትምህርት እየተማሩ አይደለም፣ አቅም ስላጣሁኝ ልጆችን ማስተማር ስላልቻልኩኝ። ያው ስፖርታቸውን እየሰሩ ነው፣ እንዲያሉ ራሳቸው በራሳቸው ሊስትሮም እየሰሩ በእንደዚህ ሁኔታ እንግዲህ በመልካም ቆይታ አድርገናል። ይህን ሀሳቦትም እንግዲህ ለህዝብም ለመንግስትም አድርሰናል። ቀረ ሀሳብ ካለ የመጨረሻ እድል መናገር ይችላሉ። እንዲያው ይህ ትልቅ እድል ነው ለእኔ እና ምናልባት ቲክቶክ ላይም አይተህ ከሆነ ለተከበሩ ጠቅላይ ሚኒስትራችን ለዶክተር አብይ አህመድ ጥያቄ አቅርቤ አለሁ ለክብርት ከንቲባችን ለወይዘሮ አዳነች አቤቤም እንደዚሁ ጥያቄ አቅርቤያለሁ። ለተከበሩ የኦሮሚያ ብሔራዊ ክልላዊ መንግስት ለኦቦ ሽመልስ አብዲሳ ጥያቄ አቅርቤያለሁ እና በቅንነት ተረድተውኝ እውነት ለመናገር ሙሉ ዶክመንት ያለው ቤት ነው የፈረሰብኝ። ይህንን ሚዲያ አይተው መጠለያ ቢሰጡኝ እኔ እንዲ ቲክቶክ ላይ የራሴ ቲክቶክ ላይም ተደጋጋሚ ጠይቄያለሁ ለሁለት ጊዜ መልስ አላገኘሁ ከዚህ በተጨማሪ ወንጌላውያን አማኞች ከ30 እስከ 45 ሚሊዮን ድረስ ይደርሳሉ ይባላል እና እንዲያው በቅንነት ካዩት ለእኔ መጠለያ አያጡልኝም ብዬም ማምናለሁ። ጌታ መጠለያ በካሳ እንደሚሰጠኝም ማምናለሁ እና ይሄንን ነው መናገር የምፈልገው። አንዱ ደግሞ ድሉን ስለሰጠኝ በእውነት እጅግ አድርጌ አመሰግናለሁኝ። እግዚአብሔር እኔም አመሰግናለሁ። እንግዲህ ከኔ ጋር ለነበሩት ቆይታ፣ እንግዲህ እግዚአብሔር እያክብርልኝ። በሌላ ጊዜ ደግሞ ሌላ ፕሮግራም ደግሞ እንደመጋብዙትና እንደምንገናኝ ደግሞ በደስታ እንደምንገናኝ እንዳሁኑ መጽሐፉም ወደ ኦሮምኛ ተርጉሞ እንግዲህ የቤት ጥያቄዎትን ተፈቶ ደግሞ ለምስጋና እንገናኛለን ብዬ አስባለሁ። እግዚአብሔር ይርዳን። በጣም አመሰግናለሁ። ተመልካቾች የነበረን ቆይታ በዚህ ጨርሻለሁ። በሌላ ጊዜ በሌላ እንግዳ እንገናኛለን። ሰላም ሁኑ። መልካም ጊዜ ቻው።